በሁለቴ ሙከራ አልሳካ ሲልሽ በሶስተኛው ልገኝ ይመጣሽ አይደል? እኔ ብርቅዬ አንቺ ምን በወጣኝ። እናቴ ዛሬ ምልሰሪ ይመጣሽ? ይቅርታሽን ፈልጌ ነው። ምን በድዬሽ ነው? እንደው ምን ባደርግሽ ነው? ከአንዴም ሁለቴ የሀገር መሳለቂያ የምታደርጊው? ምንም በቃ። ብርቅዬ ግን በቃ ይቅርታ ካደረግሽልኝ ምን እንደማደርግልሽ አንቺ አታውቂም። ምን ታደርጊለኛለሽ እንዴ? የፈለግሽው? ካሳ መሆኑ ነው? አዎ ግን ብቻ በግ ምናምን እንዳትዪ? አይ ምን ነው እቴ በግ ደግሞ እንዲህ አባቶቼ ዘንድ እንደ ልቤ በልቼ እኮ ነው እንዲህ ኃይል ያገኘሁትኝ። አይ ይሰራልኝ። አረ ብርቅዬ ይቅርብሽ፣ በግ እንደሆነ ምን የዛሬ በግስ እኮ እንጂ እኮ ነው? ምንም አንጀት ጠባይልም፣ እንደውም አንጀት ውስጥ ያለውን ይዞት የሚሄደው። በይ እንግዲህ እንደዛ ከሆነ እኔና አንቺ ብቻ ምን ሌላ ሰው ሳይሰማ አንድ ነገር። የት ትመጫለሽ? እቃ ነው ምንድን ነው? እሱንም ማለት ለማምጣት ስትሄጂ እነግርሻለሁ። እሺ፣ እሺ። በይ ቻው። እንጂ ምን ባይሆንስ፣ ምን ነገሮች በዚህ ሁኔታ አይቀጥሉም ነበር። ስሚ፣ ብልጣ ብልጥ ስለሆንሽ ነው እንጂ አፍሽን ዘግተሽ ባትቀመጪ ኖር የሚፈጠረው ነገር ያው ያንቺ አለመኖር ነው። አልገባኝም

አንቺ መድኃኒት ያያለሽ ታው እንዲሁ ይሻለኛል። ጽናቴ አንድ ነገር ልነግርሽ ነበር። እየሰማው ነው። አንደበት ቃል አውጥቶ ባይናገርም ግን ደግሞ የልብ ቋንቋ አግባብ ትሆናለህ። እንዴት? እኔ ወደዚህ የመጣሁት ጋሼ ለማየት ሳይሆን አንቺን ፈልጌ ነው። ለምን? ምክንያቱም ህይወት ያለ አንቺ ባዶ ናት። እንዴት? አላቅም ግን እዚህ ስመጣ የጎደለኝ የመሰለኝ ነገር ሞላ። ይህን ታውቃሽ? አትንተባተ ተረድተሽ ነው በደንብ ተዘጋጅተህ ንገረኝ። አሁን እኮ አላውቅም፣ ምናምን እያልክ ተንጠባጠብክ። እሺ፣ በተግባር ላሳይሽ። እሺ፣ አይኖችሽን ጨፍኝ። እንዴ! ከጨፈንኩኝ እንዴት ላይ ነው? ጨፍኝ። ከቃላት በላይ በተግባር መግለጹ የተሻለ ነው። ሌና ከአስጨናቂ አመልጣለሁ ብላ ገጠር በሄደችበት ችግር ፈጥራ ትገኛለች። እንግዲህ እሷ ቀልድና ጨዋታ አዘውትራ ትጠቀማለች እና አሁን ነገሮቹ ስሬስ እየሆኑባት ይገኛሉ። ለኪራና ለፅናትም የፍቅር መቀስ ሳትሆን አልቀረችም። እናትየ ሌና ነገር ጅብ ከሄደ ውሻ ጮኸ ሆኖበታል። እሷ ካጠገቡ ያለች እንደ ሰው የማያያት፣ አሁን ገጠር ስትሄድ ናፍቀዋለች። ናፈቀችኝ ማለትም ጀምሯል። እንዴት እስቻው ሳትለኝ ትሄዳለች በማለት አቤቱታውንም አቅርቧል። ኪራ ዴብን ጠርቶ ስላለው ነገር ጠይቆታል። እስኪ ሽምግልና ሲላክና ሰርጉ ፕሮግራሙ እንዴት ነው የሚሆነው? የቀያችሁ ደንብስ ምን አይነት ነው? በማለት ዴብ ደግሞ ደስ ብሎት ስቴፕ በስቴፕ እያስረዳው ይገኛል። ኪራም እንግዲህ ካገባዋት በኋላ ይዣት መሄድ እችላለሁ በማለት ነገሩን ጀምሮታል። ወና ዓለምዬ ትወናቸውን እንደቀጠሉ ናቸው። እንግዲህ እምሩን እሷን ለማጥቃት ነገሩን ለስለስ አርገው መቆየት ይኖርባቸዋል እና ትወናቸውን በትክክል እየተወጡ ይገኛሉ። እምሩም እነሱ ሲመጡ እየተንቆረጠጠች ትገኛለች። በጣም ደስ ብሏታል። ፈገግታዋም ለየት ያለ ሆኗል። ቤተሰቦቼ እንደምናላችሁልኝ ለእኔ ቻናል አዲስ ከሆናችሁ ቪዲዮ ላይክ፣ ቻናልን ደግሞ ሰብስክራይብ በማድረግ አበረታቱኝ እያልሁኝ ዛሬም እንደተለመደው ጽናትን ይጀመጣው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሌና የበዛብህ ባለቤት ወድቃ አባት አለች እና እየተረበተበት ስትመጣ ኪራ መንገድ ላይ ነበረ። ኪራዬ በማለት እቅፍም አድርጋ ያለውን ነገር አስረድተዋለች። ምንድነው የተፈጠረው? እስኪ ተረጋግተሽ ንገሪ ብሎ ጠይቋትም። እንግዲህ ባለፈው ጨበሬ ያለችኝን ሴትዮ ካፈር ደበላለኳት በማለት እውነቱን ተናግራለች። ኪራ ክፉኛ ተናደደ። ናቲ ሌና ለረስቷት ነበርና ከምቡጥዬ ጋር ከሆነ ትንሽ ሰንበትበት ብሏል። በዛ ታዲያ ሌና አዲስ ነገር ጀምራ አግኝቷታል። እሱም ማገኛት ብሎ በአድራሻዋ ሲጠፋ ለመጠየቅም ወደ ቤታቸው ጎራ ብሎ ነበር። በዛ ታዲያ እሌና ለተገኛል አልቻለችም። እሷ ወደ ክፍላ ገራ ምርታለች። እናቲም ሌላ ጊዜ እኮ ትደውልልኝ ነበር፣ ለምንድን ነው በእኔ የጨከነችው፣ ለምንድን ነው ሳትነግረኝ የሄደችው በማለት ኪያን በተደጋጋሚ ይጠይቃታል። እንደዚህ ናፍቀሃል እንዴ በማለት ነገሮችን አፍይዛበታለች። በቃ ስልክ ልደውልላት ሲልም ኔትወርኩ ሊሰራለት አልቻለም። በቃ ደስ እንዲ ላይ ውጭ ላይ ወጥቼ ልደውላት በማለት ስልክም ሲደውላት ነበር። ጽናት፣ ኪራ፣ እሌና ሁነው ሰብሰብ ብለው ስለተፈጠረው ነገር እያወሩ ነው። እሷም እንግዲህ ስላለው ነገር እየተናገረች ትገኛለች። እኔ እንጃ እሌና ምን እንደምናደርግሽ አላቅም፣ ግራ ገብቶኛል በማለት ኪራ አካኪ ዘራፍ እያለ ነው። ጽናትም እንደዛው አባዬ ይምጣና ምን እንደምትመልሽ አላውቅልሽም በማለት በስጨት ብላ ታወራታለች። እሌናም አባዬ ከናንተ ይሻላል፣ እሱ እንደናንተ አይቆጠኝም። ደሞም ሲመጣ ይቅርታ ጠይቀዋለሁ በማለት ፣ እንግዲያማ ማ ልብስሽን ሸክፈሽ ቆይና እሱ ሲመጣ ወጣሽ ምቴጅነሽ በማለት ጨዋታውንም ጀምሮላታል። ብቻ በመሃላቸው ክፍተት ተፈጥሮ ኪራ በጣም ፈርቷል። ጽናትም እንደዛው። ናቲ ክፉኛ ተናዶ ነበር እና ለሜላት ሂዶ እሌናኮ ወደ ገጠር ገባች በማለትም ነግሯት ነበረ። እሷም ህህ ብላ በመሳቅ እሷ ገጠር ነው የሚገባት፣ ግን ደግሞ ስለ እሷ ማሰብ ጀመር። እንዳለችው ልጆች አለህ እንዴ ከእሷ በማለትም ጠይቃ ነበር። ባክሽ እሷ ውሸቷን ነው፣ አይመስለኝም ጥቋቁር ልጆች አለ ያለች የእውነታ ሳይሆን አይቀርም። ሰኒ ከምሩ ጋር ነበረችና ስላለው ነገር አወራቻት እኔ እኮ አማት ቢኖረ የተስማምች የምኖር አይመስለኝም እንዴት እንደሚይዛቸውም አላቅም ብቻ ይግራ ይገባል ትላታለች አሁን በቦታው ላይ ስትሆኝ ሁሉም ነገር ይስተካከላል በማለት ምሩም እያጽናናቻት ትገኛል ቅዱሴ ያችን ቡጥዬ የምትባል ሴት ምርር ስላደረገችው ሳሎኑንም ቆልፎ መጓዝ ጀምሯል። እና በዚህ ሰዓት ናቲ መጥቶ ነበረ። አንተ ሳሎኑን ቆልፈ መንቀሳቀስ ጀምረህ ነው ይለዋል። አዎ፣ ያችን ቀውስ ከምታመጣብኝ ቤቱ ቢዘጋ ይሻለኛል፣ በማለት ብቻ በሀሳብ ተስማምተው በሩንም ከፍቶ አስገብቶ፣ ሌና ከቤት አትውጭ ስለተባለች እንደሷ ጭብርር ያለች አሻንጉሊቷን ይዛ ከእሷ ጋር እየተጨዋወተች ትገኛለች። ካአሻንጉሊቷ ጋር ትንሽ በዛ ያለ ወሬ ካወራች በኋላ ሌና ወደ የት እየሄድሽ ነው? ካሻንጉሊት ጋር እኮ ብቻሽን እያወራሽ ነው በማለት ራሷንም ታዝባ ነበረ። ሰኒ ምሩን ነይንድ ተንቀሳቅሰን እንምጣ ብትላትም በፍጹም አለምዬ ስለምትመጣ ቤቱን ዘግቼ መሄድ የለብኝም በማለቷ አለምየም ስትመጣ እሷን ልታገኛ ትችላለች። አለምየም እንግዲህ ምርቃትም ሰጣታለች። የጂሆድሽን በጀርባሽ ያዙርልሽ በማለት አዛኝ መሳይ ቅቤ አንጓችም ሆና እናያታለን። ግን የቀረውን ቡና ፊልን ካሏት በኋላ እነሱም ጨዋታቸውን ቀጥለዋል። ሆዷ እየገፋ ነው፣ ስለዚህ ይሄ የልጅ ልጅ የኔ አይደለም በማለት አለም እየደምደማለች ይሄ የኔ ልጅ ልጅ ቢሆን ሆዷ አሁን በዚህ ፍጥነት አይገፋም ነበር፣ ስለዚህ የኔ ልጅ አይደለም በማለት ሽምጠጥ አድርጋለች። ኪራ ለቅዱስ የደውለለት ነበርና ሌና ያደረገችውን ነገር አንድ ባንድ እየነገረው ነው። እንግዲህ ሌና የሰው ሰው ፈንክ ታብኛለች በማለት አንድም ሳያስቀር ይነግረዋል። ምን አላቅም አሰው ጋር ትጣላለች። እማታደርገው ነገር የላትም ቀልድና ጨዋታውም አይቻልም በማለት አንድም ሳያስቀር ይነግረዋል። ቅዱሴም ከጨዋታቸው መካከል ታዲያ ናቲንም ልላክልህ እኔም ከሱ የሰው ሰው እየጎተተ ያስቸገረኝ ይገኛል በማለት ለኪራም ይነግረዋል። ኪራም በልበቃ ይህ ረዥም ጊዜ ነው የሚያስፈልገው፣ ሌላ ጊዜ እደውላለሁ በማለት ኪራም ስልኩን ዘግቶታል። ላት ናቲ ስለጠፋባት እነ ቅዱሴ ቤት ልትሄድ ችላለች። ናቲም በሩን ከከፈተው በኋላ አንችንሽ እንዴ እባክሽ ቅዱሴ እየተቆጣኝ ስለሆነ ከዚህ ቤት ባትመጪ ደስ ይለኛል በማለት እሷንም ማስጠንቀቋት ነበር። እሷ ግን እንደምንም አለስልሳ ከግቢው ልትገባ ትችላለች። ሰኒ ለሌና ደውላ ስፒድ ያንቺ ዘመድ ነው? ትክክለኛ ዘመድሽ ነው ወይ እስኪ ንገሪ፣ ግራ ስለተጋባ ሆኖ ነው በማለትም አዋርታት ነበር። ሌና ግን ምንም ነገር ከመናገር ተቆጥባለች። እና ምን ብለውሽ ነው? የሰፈሩ ሰው እኮ ስለሰው አይተኛም። ስለዚህ የልጅ አባት ነው ብለው ነገሩሽ ወይ በማለት ነገሮችን ማስቀይሳለች። በዚህ መሃል ታዲያ ሰኒም ተበሳጭታ ስልኩንም ትዘጋዋለች። ኪራ ገጠር መቀመጡ ምርር ስላለው ሽማግሌ መላኩ አይቀርምና ስላለው ስለወግ ባህሉ እየጠየቀ ይገኛል። ዴብንም ጠርቶ ስላለው እስኪ ስለባህላችሁ በደንብ አስረዳይ በማለቱ ዴብም አንድም ሳያስቀር በደንብ አስረድቶታል። ከሷ ወገን የተወሰነ ሰው ካንተ ወገን ደግሞ የተወሰነ ሰው ሆኖ ሽምግልናውን ይቀበላል። ግን ደግሞ አንተ የማን ዘር መሆንህ በደንብ ይጣራል። ምን አይነት ስራስ ነው የምትሰራ፣ ባለቤትህን ማስተዳደር ትችላለህ ወይ፣ ልጅ ብትወልድ ማስተዳደር ትችላለህ ወይ ተብሎ ተተገመገመ በኋላ ሽምግልናውን ይቀበሉሃል። እናም ደግሞ ሰርጉን ማፍጠንም ማዘግየትም የአንተ ፋንታንም የሆነው ይዘግይልካል። ማዘግየት ትችላለህ፣ ማፍጠንም ከፈለግ ማፍጠን ትችላለህ በማለት ነገሮችን ቀለል አድርጎለታል። ኪራም ደስ ብሎታል ወደ ቤቱ እንደሸነፈ ይሄዳል። ጽናት ሂልስ ታበጥር ነበርና ከቤት ገብታ ከሱ ጋርም ተቀምጣ ነበር እና በዚህ መሀል አንዳንድ ነገሮች ነገሮችን ይላታል፣ ነው እስኪ ራሴን እያመመኝ ነው፣ ትንሽ ማሳጅ ነገር አድርጊልኝ። ገና ስትነኪኝ እኮ ነው አንቺ የሚሻለኝ ይላታል። እሷም እንግዲህ ሕክምና ብትሄድ ይሻልሃል፣ ዝም ብለህ ከምታየው በማለት ጨዋታ ጀምራለታለች። ኪራን በጨዋታው መካከል ጽናትዬን፣ እስከዚህ ድረስ የመጣሁት አባዬ ልጠይቅ ሳይሆን አንችን ልጠይቅሽ ብዬ ነው። አንቺ ስለናፈቅሽኝ አንችን ብዬ ነው እዚህ ድረስ የመጣሁት በማለት እውነቱን ይነግራታል። እሷም ፈገግ ብላ እንዴት ማለት እስኪ አስረዳይ በደንብ በማለትም ሰፍ ብላ እየጠበቀችው ትገኛለች። ኪራን በቃላት ከምነግረሽ እስኪ በተግባር ላሳየሽ በማለት ዓይንሽን ጨፍኝም ብሏት ነበር እና በዚህ መሀል ከንፈሯን ሊሰማ ጠጋ ሲል እያለ ሌና ትመጣለች። ረረረረ በማለት ጭወቷን አጧጥፋዋለች።